ባሸካሮች የሚፈጸሙ ጥፋቶችና የጥፋቶቹ እርከን ፓርት ፋይቭ። ከዚህ ቀደም እንግዲህ በአራት ተከታታይ ክፍሎች በአሸካሪዎች የሚፈጸሙ ጥፋቶች የሚያስቀጣው ቅጣትና የሚያስይዘው ነጥብ አይተናል። ዛሬ በፓርት ፋይቭ ፕሮግራማችን ደግሞ በሁለተኛ ደረጃ ጥፋት ስር ከተዘረዘሩ 38 የጥፋት አይነቶች አምስቱን እናያለን ማለት ነው። በፓርት ስሪ ና ፎር በሁለተኛ ደረጃ ጥፋት ስር ከተዘረዘሩ 38 ውስጥ አስሩን ጠቅሰናል። ዛሬ ደግሞ አምስቱን እንጨምርበታለን ማለት ነው። እስከ መጨረሻው ድረስ ላይክ፣ ፎሎ፣ ሼር እያደረጋችሁ አብራችን ቆዩ። በባለፈው እንግዲህ በክፍል አራት አስር አይተናል። ዛሬ ደግሞ ከ11 እስከ 15 እናያለን። 11 ኛውን ስናይ የትራፊክ ምልክት ወደ ቀኝ ብቻ መታጠፍ በሚፈቀድ መንገድ ላይ መንገድ እየዘጋ ይላል። ከዓለም አቀፍ የመንገድ ዳር ምልክቶች ውስጥ አስገዳጅ ወይ ደግሞ የሚወስኑ የመንገድ ዳር ምልክቶች አሉ። አሁን በምልክቱ ላይ የምትመለከቱት የምልክት አይነት ማለት ነው። ይህ ምልክት እንግዲህ የሚጠቁመው ምንድን ነው? ወደ ቀኝ ብቻ ታጠፍን፣ ለፊታችን ላይ ወደ ቀኝ የሚያስኬድ መንገድ አለ፣ ወደ ቀኝ ብቻ ታጠፍ የሚል ነው። እዚህ መንገድ ላይ ልክ መታጠፊያ ጋር ቆመን ከተገኘን አንድ ሺ ብር እና ሁለት ነጥብ ይያዝብናል ማለት። ስለዚህ በመገናኛ መንገዶች ላይ መስቀለኛ መንገዶች፣ አደባባይ፣ ወደ ቀኝ የሚያስታጥፉ ወይም ወደ ግራ የሚያስታጥፉ መንገዶች አስራ ሁለት ሜትር ክልል ውስጥ ማቆም ክልክል ነው። በትራፊክ ህግና ደንብ ላይ ይሄ ህጎች አሉ። ነገር ግን ይሄ የመግጫው ላይ ደግሞ ይሄ ተቀምጧል ማለት የትራፊክ ምልክት ወደ ቀኝ መታጠፍ በሚፈቅድ መንገድ ላይ መንገድን ይዘጋ ይላል። እንደዚህ አይነት አሽከርካሪዎች እንግዲህ አንድ ሺህ ብርና ሁለት ነጥብ ይቆጠርብናል። ሌላኛው በተከለከለ ቦታ ወይም ደግሞ የመንገዱ ቀኝ ዳር ሳኒስ ተሳፋሪ ወይንም እቃ የጫነ ወይ ደግሞ ያወረደ ይላል። አንደኛ የተለያዩ ምልክቶች ይኖራሉ። ለአጭር ጊዜ ማቆም ክልክል ነው ሊኖር ይችላል። ለረጅም ሆነ ለአጭር ጊዜ ማቆም ክልክል ነው የሚሉ ምልክቶች ሊኖሩ ይችላል። እዚህ ቦታ ላይ እቃ ማውረድ ወይ ደግሞ መጫን፣ ሰው መጫን ወይ ደግሞ ሰው ማውረድ እየተከለከለ ነው ማለት ነው። ከዛም በተጨማሪ ደግሞ ማውረጃ ቦታ ራሱ ቢሆን ስናወርድ ምን ማድረግ አለብን? የቀኝ ጠርዛችን ይዘን ዳር ይዘን ነው የምናወርደው፣ እንጂ አንዳንዱ መሀል ላይ የሚያወርዳል። አሁን እነዚህ ሰዎች ተቀጣል ሊሉ አይችሉ። ለምን? ህጉ ተቀምጧል። ምንጊዜም ተሳፋሪ ስናወርድ እቃ ስንጭን ወይ ደግሞ ስናወርድ ምን ማድረግ አለብን? የቀኝ ጠርዛችንን መያዝ ይኖርብናል። ያ ብቻ ደግሞ አይደለም። መንገድ ላይ የሚከለክሉ ምልክቶች አሉ ወይስ የሉ የሚለውን ነገር ማየት ያስፈልጋል። ይህንን ስናደርግ ብንገኝ ግን አንድ ሺህ ብር እና ሁለት ነጥብ በመንጃ ፍቃዳችን ሪከርድ ይያዝብናል። ሌላኛው አስራ ሦስተኛው ምን ይላል በማብሪያ ጊዜ መብራት እያለው ሳያበራ እያሽከረከረ የግንባር መብራት ከምሽቱ 12 ሰዓት እስከ ንጋቱ 12 ሰዓት መብራት ይኖርበታል። ዘመናዊ መኪኖች ላይ ባይ ዲፎልት አካባቢ ለጨለም ሲል የሚያበሩ አሉ። ነገር ግን ሌሎች የተሽከርካሪ አይነቶች ልክ ሊመሽ ሲል የተሽከርካሪያችንን ማብራት መብራት ይኖርበታል። ይህ ካልሆነ ወይ ደግሞ ይህን ሳናደርግ ብንገኝ አንድ ሺህ ብር እና ሁለት ነጥብ ይቆጠርብናል ማለት ነው። መብራት የምንጠቀመው ለሁለት ነገር ነው። አንደኛ ከፊት ያለውን ትይምት በአግባቡ ለማየት ነው ሁለተኛ ነገር ደግሞ የተሽከርካሪያችንን ሳይዝ ለሌሎች አሽከርካሪዎች መረጃ ለመስጠት ነው። ስለዚህ በምሽት ጊዜ መብራት ሳናበራ እያሽከረከር ብንገኝ አንድ ሺ ብርና ሁለት ነጥብ ይቆጠርብናል ማለት ነው። ወደ 14ኛው ደንብ መተላለፍ ስንሄድ በጠባብ መንገድ ላይ ወይም በመታጠፊያ መንገድ ላይ በ12 ሜትር ክልል ውስጥ ተሽከርካሪ ያቆመ ይላል። በማሽከርከር ህግና ደንብ ላይ ምን ይላል? የመንገዱ ስፋት ከ12 ሜትር በታች በሆነ መንገድ ላይ ማቆም ፈጽሞ ክልክል ነው ይላል። ከዛም በተጨማሪ ደግሞ በመገናኛ መንገዶች 12 ሜትር ክልል ውስጥ ማቆም ክልክል ነው። መገናኛ ማለት ያው መታጠፊያም አለው ማለት ነው። ስለዚህ ይሄ ደንብ መተላለፍ እንግዲህ ሁለቱንም ህጎች አንድ ላይ አጣምሮ ነው የመጣው ማለት ነው። ስለዚህ በጠባብ መንገድ ላይ ወይንም በመታጠፊያ መንገድ ላይ በ12 ሜትር ክልል ውስጥ ተሽከርካሪ ያቆመ አንድ ሺህ ብር እና ሁለት ነጥብ ይቆጠርበታል ማለት ነው። ሌላኛው 15ኛውና የመጨረሻው ለእግረኛ ወይንም ለተላላፊ ቅድሚያ ያልሰጠ ይላል። በማሽከር ህግና ደንብ ላይ እንግዲህ እነዚህ ህጎች አሉ። አንደኛው ህግ ምንድን ነው በማንኛውም ቦታ ላይ ለእግረኛ ቅድሚያ መስጠት ይኖርብናል። ከዛ በተጨማሪ ደግሞ ለተላላፊ ቅድሚያ ስጥ የሚሉ ህጎች አሉ። ለተላላፊ ቅድሚያ ስጥ ማለት አንደኛ አደባባይ ውስጥ እየተንቀሳቀሰ ላለ ሁለተኛ ነገር ደግሞ በመስቀለኛ መንገድ ላይ መብራት ለለቀቀው ወይ ደግሞ ቀድሞ ለገባ ሶስተኛ ነገር ላይ ደግሞ መጋቢ መንገድ ላይ ሆነን ስናሽከረክር ዋናው መንገድ ላይ ለሚንቀሳቀሱ አሽከርካሪዎች ቅድሚያ መስጠት ይኖርብናል። ይህንን ህግ እንግዲህ ጠቅለል አድርጎ እዚህ ጋር ልክ እንደ ቅጣት አምጥቶታል ማለት ነው። ምን ይላል? ለእግረኛ ወይንም ለተላላፊ ቅድሚያ ያልሰጠ አንድ ሺህ ብርና ሁለት ነጥብ ይቆጠርብናል ማለት ነው። ስለዚህ ዛሬ እንግዲህ በሁለተኛ ደረጃ ጥፋት ላይ ካሉት 38 የጥፋት አይነቶች አምስቱ እነዚህ ናቸው ማለት ነው። እስከዛሬ እንግዲህ በሶስቱ ፓርቶች ፓርት ስሪ ፎር እና ዛሬ ፋይቭ ላይ አስራ አምስት የጥፋት አይነቶች አይተናል። በሁለተኛ ደረጃ ላይ የተጠቀሱ ማለት ነው። ከዚህ በኋላ እንግዲህ ሌሎች ሁለተኛ ደረጃ ጥፋት ላይ የተዘረዘሩ 23 የጥፋት አይነቶች አሉ። እነዚህን እንግዲህ በየተራ እናያቸዋለን ማለት ነው። ዋናው ነገር ይህን ማየት ሳይሆን በምናሽከረከርበት ጊዜ እነዚህ ነገሮች እያስታወስን ማሽከርከር ይገባናል ማለት ነው። እነዚህን ነገሮች ባንፈጽም ቅጣቱ እንደምታዩ አንድ ሺህ ብር ነው። ቀላል ሊሆን ይችላል። አንድ ሺህ ብር ቀላል የሚባል አይደለም። አክቹዋሊ ግን ከአደጋው አንጻር ቀላል ነው ቅድሚያስ ስጥ እየተባለ ቅድሚያ ሳንሰጥ አደጋ ብንደርስ ከፍተኛ ውጪ ነው የሚያስወጣን፣ አንድ ሺህ ብር ሳይሆን መቶ እና ሁለት መቶ ሺህ ብር ሊያስወጣን ይችላል። መብራት ሳናበራ ብናሽከረክርና ለአደጋ ብንጋለጥ መኪናችን ልናጣ እንችላለን፣ ህይወታችን ልናጣ እንችላለን። ስለዚህ ቅጣቱን ሳይሆን ማሰብ ያለብን የሚከሰቱት አደጋዎች ናቸው። ስለዚህ እነዚህን ማወቅ ያስፈልጋል ማለት ነው። አዲስ ከሆናችሁ ፎሎ ሰብስክራ አድርጉ፣ ሀሳባስ ጠቄ ሮኮመንት ሴክሽን ላይ አስቀምጡ። እነዚህ መረጃዎች ለሁሉም የሚደርሱ ሼር አድርጉ፣ በተለይ ለአሽከርካሪዎች እና ለመንጃ ፍቃድ ተማሪዎች ሼር አድርጉላቸው። ይመቻችሁ።